አሰላሙ አሌይኩም ወረህመቱላሂ ወበረካቱም የረሱል ሰለላሁ አለሂይ ወሰለም የህይወት ታሪክ ክፍል ሁለት ከዚያም በኋላ ረሱል ሁኔታቸው እየተቀያየረ መጣ ብቸኝነት የቅርብ ጓደኛም አድርገው በመያዝ ስለ ፍጥረት ዓለሙ አፈጣጠርና ስለፈጣሪው በጥልቀት ማሰብ ጀመሩ አብዛኛውን ጊዜ ከሰዎች ተነተለው ተነጥለው ስለ ፍጥረት ዓለሙና ስለ አስተባባሪው ለማስተንተን ትልቁን ተራራ ሰንቃቸውን ይዘው በመውጣት ሌት ተቀን ሄራ በሚባል ዋሻ ውስጥ ያሳልፉ ጀመር። ወለም ወደ እዛ ዋሻ ሲሄዱ መንገድ ላይ አንድ ሰላምታ የሚያቀርብላቸው ድንጋይ አለ። ወለም ያስታውሱታል። አሁን አሁን ነገሩ ሊገለጥ እየተቃረበ ነው። ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ያዩትን ሁሉ በገሃዱ ዓለም መመልከት ጀምሯል። በወረሃ ረመዳን በአርባኛው ዓመታቸው ከእለታት አንድ ቀን ረሱል ረሱላችን ሰለላሁ ዐለይሂ ወሰለም እንደወትሯቸው እዚያ ዋሻ ውስጥ ሆነው በማስተንተን ላይ ሳሉ ድንገት ጅብሪል ዐለይሂ ሰላም በሰው ተመስሎ ወደ ዋሻው ዘልቆ ገባ። ከዚያም ልክ እንደገባ ምንም ሳይናገር አንብብ አላቸው። እሳቸውም አንበብ አልችለም አሉት። እሱም አንድ ጊዜ ወደ እሳቸው ጠጋልና እቅፍ በማድረግ በጣም ጨመቃቸው። ከዚያም ለቀቅ አደረጋቸውና አሁንም አንብብ አላቸው። ረሱል ሰለላሁ ዐለይሂ ወሰለም እኔ ማንበብ አልችልም አሉት። ይህን ጊዜ ጅብሪልም እንደ ቅድሙ በተደጋጋሚ ጊዜ እየጨመቀ ካለማመዳቸው በኋላ ለቀቅ ያደረጋቸውና አንብብ፣ በዚያ ሁሉ በፈጠረው ጌታህ ስም፣ ሰውን ከረጋ ደም በፈጠረው ጌታህ ስም አንብብ፣ ጌታህ በጣም ቸር ሲሆን የሚል የቁርአን አንቀጽ አወረደላቸው። ይህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም በፍጥነት እየተንቀጠቀጡ ወደ ቤታቸው መጡ። ቤት ከድጃ ነበረች። ወዲያው ፍራሻቸው ላይ በመተኛት አከናንቡኝ አከናንቡኝ በማለት ጀመሩ። ከድጃም አከናነባቻቸውና ሲረጋጉ የሆቱ ሁሉ ነገሯት። እሷም ብልህና አስተዋይናትና የቀድሞውን መልካም ስነ ምግባራቸውን በማስታወስ አላህ ለመጥፎ አሳልፎ እንደማይሰጣቸው አጽናናቻቸው። ይህ ጣፋጭ ንግግር ከክልቻ አንደበት ሲሰሙ ረሱል ሰለላሁ አለሂይ ወሰለምን በመረጋጋት ሰፈነባቸው። ከዚያም በማስተዋል ያጋጠማቸውን ክስተት ማስተንተን ጀመሩ። ከድጃ ምንም እንኳን ውድ ባለቤቷን በማጽናናት በማዝናናት እንዲህ ብትናገርም ነገሩ እረፍት ስላልሰጣት ረሱልንም ሰለላሁ አለሂይ ወሰለም ላይ የክርስትና እምነት ላይ ወዳለውና በድንቁርና ዘመን ስለ ራዕይ ወህይ እውቀት ወዳለው አጎታ ረቃ ኢብን ነውፈል ይዛቸው ሄደች። ከዚያም አጎቴ፣ እስቲ ሙሐመድ የሚልህን ስማ አለችው። አጎታም ልጄ ምን ገጠመህ ብሎ ጠየቃቸው። ረሱል ሰለላሁ አለይሂ ወሰለም በጣፋጭ አንደበታቸው ክስተቱን ዘርዝሮ ነገሩት። ወረቃም ይህማ በሙሳ ላይ የወረደ የነበረ መንፈስ ነው። እኔ በህይወት ቆይቼ ባንተ ነብይነት ባምን እና ህዝቦችህ ከሀገር ሲያባረሩ ከጎነ ሁኜ በረዳ ምንኛ በታደልኳላቸው! ይህን ጊዜ ረሱል ሰለላሁ አለሂይ ወሰለምም ድንገት ጣሉ። ከዚያም ወደ ወረቃ ዞር በማለት ወገኖች እኔን ከሀገር እያስወጡኛል ብለው ጠየቁ። ወረቃም አዎ እንዳንተ ያለ ተለእኮ ይዞ የመጣን ሰው ሁሉ ይዋጋል አላቸው። ከዚያም በኋላ ረሱሉ ሰለላሁ አለሂይ ወሰለም ያ ራእይ ናፈቃቸው። ያአንብብ የምለው መልእክት እጅጉን እናፈቃችሁ። ከእለታት አንድ ቀን ረሱላችን ሰለላሁ አለይሂ ወሰለም መንገድ ራይ ሳሉ የሆነ ድምፅ ከወደ ሰማይ በኩል ሰሙ። የሰሙት ድምፅ ለማጣራት ወደ ላይ ቀና ሲሉን ያን መላእክት በምድርና በሰማይ መካከል በዙፋን ተቀምጦ ተመለከቱት። ትዕይንቱ በጣም ያስፈራ ነበር። ከዚያም ወደ ቤት በመገስገስ ከድጃን ጠርተዋት ልብስ ደርብልኝ፣ ልብስ ደርብልኝ አሏትና ደራረበችላቸው። ልክ እንደተኙም ጅብሪል አለይሂ ሰላም መጣና አንተ ልብስህን ደራርበው ደራራቢ ሆይ ተነስ፣ አስጠንቅቅ፣ ጌታህንም ማክበር፣ ልብስህንም ማጥራ፣ ጣዖትን ራቅ አላቸው። ከዚያም በኋላ ረሱል ዳዋ የማድረግ ግዳጅ እንደተጣለባቸው ተገነዘቡ። ያኔ ዳዋን ከጎናቸው ባለው ሰው ጀመሩ ፈለጉና ከድጃን ወደ አላህ ጠሯት። እሷም የአላህ ጥሪ እጅጉን ነሳች። የቅርብ ጓደኞቿና በመልካም ስነ ምግባሩ እውቅ የሆነውንም አቡበክርንም ወደ አላህ ጠሩ። እዙም ለአላህ ጥሪ አጎበደደ። አልይ ብን አቡ ጣሊብን የአስራ ሁለት አመት ልጅ ሲሆን ወደ አላህ ጠሩት። እሱም ለጥሪው እጅ ነሳ። ከዚያም አቡ በክር ከዙሪያው ያሉትን ሰዎች በሚስጥር ወደ አላህ መጣራት ጀመረ። አብዱራህማን ኢብን አውፍ፣ ኡስማን ኢብን አፋን፣ ዙበይር ኢብን አዋም፣ ጣልሃ ኢብን ኡበይዳ እና በርካታ ሰዎች በአቡበክር አማካኝነት ዲኑን ይከላቀሉ ጀመረ። ያን ጊዜ ሰላት እኛ በምናውቀው አይነት አልተወሰነም ነበር። ብቻ ጎህ ከቀደደው ከቀደደ በፊት እና ጀንበር ከመጥለቋ በፊት ሁለት ሁለት ረክዓ በረሱል ሰለላሁ አለይሂ ወሰለም መሪነት በድብቅ ሰግዱ ነበር። ከለታት አንድ ቀን ረሱል ሰለላሁ አለይሂ ወሰለም ከሰሃቦች ጋራ በድብቅ በድብቅ ሲሰግዱ የእሳቸው አጎት የሆኑ አቡ ጣሊብ ብቅ አለባቸው ለባቸው ሶላታቸውንም እስኪ ያጠናቅቁ ጠበቀ በኋላ ምን አይነት አዲስ ሃይማኖት ነው በማለት ረሱል ሰለላሁ ዐለይሂ ወሰለምን ጠይቃቸው። ረሱል ሰለላሁ ዐለይሂ ወሰለምም በመለሳለስ ካስረዱት በኋላ ወደ እስላም ጥሪ ያደረጉለት፣ ይሁን እንጂ አባቶቻችን ሃይማኖት አለቅም የሚል ከንቱ ምክንያት ጥሪውን መቀበል እምቢ ብሎ ልጁን አለይን ግን ከረሱል ሰለላሁ ዐለይሂ ወሰለም እንዳይለይ መከረው። የሰሃቦችም ቅጥር ቀን በቀን እየጨመረ በየጊዜውና በየአጋጣሚ የሚወርደው የቁርአን አንቀጽ በሶስት ወር ውስጥ ልባቸው በኢማን አተነከሩ። ከዚያም የአላህ ቃል ከዚያም አላህ ረሱል ሰለላሁ ዐለሂይ ወሰለም የቅርብ ዘመዶቻቸውን ዳዕዋ እንዳደርጉላቸው አዘዛቸው። ረሱል ሰለላሁ ዐለሂይ ወሰለም ብልህ ነበሩና ግሩም ስልት የነበር ተጠቀሙት። አንድ ተራራ ላይ በመውጣት የመካን ህዝብ ተጣሩ። ከዚያም ሁሉም ተሰበሰቡ። ረሱል ሰለላሁ ዐለይሂ ወሰለም፣ ወገኖች እኔ የእናንተ ዘንድ ታማኝ አይደለሁም አሉ። ሁሉም ነህ ብሎ መሰከረላቸው። ከዚያም ረሱል ሰለላሁ ዐለይሂ ወሰለም፣ ወራሪዎች ሊወሯችሁ እየመጡ ነው ብዬ ብነግራችሁ አታምኑኝም አላቸው። ሁሉም እናምናለን በማለት መለሱላችሁ። ያን ጊዜም ረሱል ሰለላሁ አለሂይ ወሰለም የበኒ ከአብ ጎሳዎች ሆይ ራሳችሁን ከእሳት አዲኑ። የአብድ ሸምስ ጎሳዎች ሆይ ራሳችሁን ከእሳት አዲኑ። የበኒ አብድ መናፍ ጎሳዎች ሆይ ራሳችሁን ከእሳት አዲኑ። የሐሽምና የአብዱል የአብዱልሙጠሊብ ጎሳዎች ሆይ ራሳችሁን ከእሳት አዲኑ። አንቺ ልጅ የፋጢማ ሆይ ነፍስሽን ከእሳት አዲኚ። እኔ ለማናችሁም አላህ ዘንድ ልጠቅማችሁ አልችልም ዝምድናም ዝምድናውን እንኳን የዚህ ብቻ ነው የሚቀትለው በማለት ተጣሩ። ይህ ንግግር የቁረሽ ወረዳዎችን እንደ መብረቅ ነበር ያስበረግጋቸው። ረሱል ሰለላሁ አለሂይ ወሰለም ጥሪ ምላሹ ፌዝ እና ማላገጥ አደረጉባቸው። ይሁን እንጂ ረሱል ሰለላሁ አለሂይ ወሰለም ጥሪያቸውንና ጣዖት መውገዛቸውን አላቆሙም ነበር። ይህ ያሳሰባቸው የቁረሽ ባላባቶች ረሱልላህ ሰለላሁ አለይሂ ወሰለም አጎቶ ሊሆነው አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ፣ ይህ የወንድምህ ልጅ አማልክቶቻችንን እየሰደበ ነው፣ ሃይማኖታችንን እያንቋሸሸ ነው፣ ህልማችንን እያመከነ ነው፣ ቀደምት አባቶቻችንን ጥመት ላይ ነበሩ እያለ ነው። ስለዚህ አስቁምልን፣ አይ የምትል ከሆነ ለኛ ተውልን አሉ። አቡ ጣሊብም አረጋጋቸውና መለሳቸው ረሱል ሰለላሁ ዐለይሂ ወሰለም ግን ደዕዋቸውን አጧጧፉ ተያያዙት ቁረይሾች ይህ ጉዳይ ምንም አላማራቸውም ነበርና ዳግም አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ የወንድምህን ልጅ አስኩብልን ብንልህ ዝም አልከን እኛ አባቶቻችንን ጥሜት ላይ ነበሩ ሲባልና አማልክቶቻችን ሲሰደቡ ማየት አልቻልንም አባ ጣሊብ ሆይ አንተኛ ዘና የተከበርክና በእድሜም የገፋህ ነህ። እናከብረሃለን። አሁን ግን ወይ ሙሐመድን አስቁምልን፣ ወይ ደም እንፋሰስና፣ ወይ እናንተ ወይኛ እንተላለቃለን አሉ። ይህን ጊዜ አባ ጣሊብ ረሱሉ ሰለላሁ ዐለይሂ ወሰለም አስጠራቸውና የወንድሜ ልጅ ሆይ ቁረንሾች መጥተው እንዲህ እንዲህ ብለው ዝተው ሂደዋል። ለጌታቸው እንጂ በደከመ እድሜ የማልኳቆመውን አታሸክመኝ፣ ማልክቶቻቸውንም አትንካባቸው የሚሉ የሚጠሉትንም ላኢላሀ ኢላላ ንግግር አትናገር በማለት መከራቸው። ረሱል ሰለላሁ አለሂይ ወሰለምም ወላሂ ነው የምልህ አጎቴ፣ ፀሐይን በአንድ እጄ ጨረቃን በአንድ እጄ ቢያስጨብጡኝ ቢያስጨብጡኝ ይህ ጉዳይ አልተውም። የአላህ ጉዳይ ያስፈራኛል ወይ የነሱ ጉዳይ ይገድሉኛል? አሉት። አባ ጣሊብም እንደፈለግክ ሁን፣ የፈለግከውንም ስራ፣ ወላሂ እኔ አንተን ለማንም አሳልፍ ያልሰጥህም አላቸው። ቁረይሾች ምንም እንኳን ሙሐመድን ለማታለል ብዙ ብልጭ ልጆችን ቢጠቀሙም እሳቸው ግን ከቁብ አልቆጠሯቸውም። ረሱል ሰለላሁ ዐለይሂ ወሰለም አጋጣሚዎችን እየተጠቀሙ ተከታዮቻቸውን ማበረካከት ተያያዙት። አሁን የሀጅ ስነ ስርአት ተቀርቧል። የሀጅ ወር ሲገባ አረብ የተባለ ሁሉ ከነ መሪዎቻቸው መካ በመምጣት ያሳልፋሉ። ቁረሾችም ግን እጅጉን ሰግተዋል። ምናልባት ለሀጅ ስነ ስርአት የሚመጣው የአረብ ነገድ የመሐመድን ጥሪ ሰምቶ እንዳይቀበሉት እጅጉን ስጋት አድሮባቸዋል። ከዚያም ለሀጅ የሚመጡ አረብ ነገዶች የመሐመድን ጥሪ እንዳይሰሙ ምን ማድረግ አለብን? በማለት እድሜ ከሚበልጣቸው ከወሊድ ኢብን ሙጌራ ዘንድ ተሰባሰቡ። ግማሹ ሙሐመድ ጠንቋይ ስለሆነ ወሬውን እንዲያትሰሙ ብለን ስሙን እናጥፋ ሲሉ ወሊዲም አረ እሱን እንዴ ጠንቋይ እኮ አይደለም ጠንቋይ ሲያዘምም ሲያጉረመርምም ተመልክተን የለ እንዴ በማለት ሌላ ሀሳብ እንዲያመጡ ጠየቅም እነሱም በቃ ሙሐመድ እብድ ነው እንዳትሰሙት እንበል ተባባሉ። ወሊዲም አረ ይሄ አያስኬድም እብድ ምን አይነት እንደሆነ አይተን የለ እንዴ አላቸው እሱም በቃ ሙሐመድ ገጣሚ ነው እንዳትሰሙት እንበል ተባባሉ ወልዲም ስለ ግጥምና ስለ ገጣሚ የማያውቅ አለ እንዴ ሙሐመድ የሚናገረው ኮ ግጥም አይደለም አላቸው እነ እነሱ ምሽ ድግምተኛ ነው እንበል አሉት ወልዲም ስለ ድግምት ማን የማያውቅ አለና ነው ድግምተኛ ነው የምንለው አላቸው እሱ ምሽ ምን ብለን ነው በአረብ ነገሩ ዘና ስሙን የምናጠፋው ብለው ጠየቁት ወሌድም ይህን ጠቀሰላቸው፣ ሁሉንም ብታወሩ ማንም ሊያምናቸው አይችልም። ትንሽ የሚያምንላቸው ኳህን ብዬ የምገምተው እኛን እንደ ከፋፈለን ሁላ ባልን ከሚስት ወላጅን ከልጅ የሚከፋፍል ዴጋሚ ነው እንላለን ብሎ ሲነግራቸው በሱ ተስማሙ። ረሱል ሰለላሁ አለሂይ ወሰለም የነቢይነት ማዕረግ ከተረከቡ አስራ ሁለት ዓመታትን አስቆጥረዋል። ምንም እንኳን የቁረቹ ቁጣና አሳማሚ ቅጣት ለሰው ልጅ የሚከበድ ቢሆንም፣ ለሱሐቦች ግን ኢማንና ብርታት እጅጉን ጨምሮላቸዋል። መካሁን በተለያዩ የአረብ ሀገሮች ለሀጅ የመጡ ነገዶች እጅጉን ሞልቷል። መንጎዶቿ ተጨናንቀዋል። ሁሉም ነገድ በጊዜው ጌታዬ ብሎ የሚጠራው ጠዋት በሙሉ ተሸክሞ ይዞራል። ይህን አጋጣሚ ለመጠቀም የወሰኑትም ነቢዩ ስለ ላ ለ ሰለም እሳቸውም እያንዳንዱ ጎሳ ወዳለበት ስብስብ በመሄድ ጥሪ ማድረግ ጀመሩ። በሚያሸፉባቸውና በሚያስተባብሉባቸው ቢኖርም ከልቡ የሚያምንባቸው አለ ይሆን እንጂ ውዱ ነቢይ ጥሪያቸውን ያለምንም ተስፋ መቁረጥ አጣጥፎታል። ተያይዘውታል። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻም ከእስር መዲና የመጡ ነገዶች ተገናኙና በሚገባ ጥሪ ያደረጉላቸው ቃል ኪዳንን በማስገባት ሙሳ ቢብን ኡመይርን የተባለ ሰሃባ ቁርኣንና ሕግጋቶችን ያስተምራቸው ዘንድ ከነሱ ጋር ወደ መዲና አላኩት። ቀናት ይተካኩ ይዘዋል። መካ ላይ እንግልቱ እና ስቃዩ መልኩ ቀይሮ መጥቷል። ነብዩ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው በአደባባይ አስሰጋጊ ቅጣት በመቀጣት ጀምሯል። ይህ ሁኔታ ያሳሰባቸው ነብዩ ሰለላሁ ዐለይሂ ወሰለም ከፊል ባልደረቦቻቸውን ከዚህ ሰቆቃ ለመታደግ ወደ ገለል ማድረግ እንዳለባቸው ሲያስቡ የሃበሻን ሀበሻን ፍትሃዊና እስላማዊ ሆና በማግኘት ወዲዛ ዘንድ ሄዱ አዝዟቸው የመልእክተኛው ባልደረቦች የነብዩ ትእዛዝ መሰረት የአረቢያን ምድር ለቀው ወደ አቢሲኒያ ከተሙ። ይሁን እንጂ የመካገሪያን በክስተቱ እጅጉን ተበሳይተው ከኢትዮጵያ ንጉሥ ጋር ጓደኝነት ያለው አምር የተባለ ሰው ወደ ንጉሱ ተያይዞ ስጦታዎችን አስይዘው ላኩት። ቁረሾች የላኩት ሰውም ምንም ምንም እንኳን ከሀበሻው ንጉስ ጋር የጠበቀ ወዳጅነት ቢኖራቸውም ንጉሱ ስደተኛ ሰሃቦችን አሳልፎ ሊሰጠው ባለመቻሉ የረፍት ካባን ተላብሶ የእፍረት ካባን ተላብሶ ተመለሰ። አሁን ቁረሾች የቅጣት አርጩሜ መልኩን ቀይሩ በመምጣት ማንኛውም አይነት ሰው ከሞሐመድና ከተከታዮች ጋር ምንም አይነት የንግድ ሆነ የዝምድና ትስስር እንዲያቆም ህግ አጸደጉ። በዚህ ሁኔታ ረሱል ሰለ ላሁ ዐለይሂ ወሰለም እና ባልደረቦቻቸው ለሶስት ተከታታይ አመታት መራሩን የረሃብና የገለልተኝነት ጽዋ ለመቅመስ ተገደዱ ከዚያም በእስላም ታሪክ የሐዘን ዓመት አመት ተብሎ የሚታወቀ አመት ረሱል ሰለ ላሁ ዐለይሂ ወሰለም አንድ ልጇም አንድ ባሏም አንድ ወንድሟም ስትንከባከባቸውና ከጠላ ስትከላከልላቸው የነበረችው ውድ ባለቤታቸው ከልጃ ይህችን ዱኒያ ለቃ ተሰናበተች። የዚያን ዓመት ሐዘን በዚህም አላበቃም። የረሱል ሰለላሁ አለሂይ ወሰለም እንደ ጋሻ ሆኖ ከቁረሾ ይከላከልላቸው የነበረው አቡ ጣሊብን በእርጅና አልጋ ላይ ላይመለስ አሸልቧል። አዎ ይህ ዓመት ለረሱል ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ለእኛም የሐዘን ቀን ሆኖ ተመዝግቧል። አሁን ረሱል ሰለላሁ ዐለይሂ ወሰለም የኔ ብለው የሚመኩበት ሰው መካ ላይ የለም። የአላህን ጥሪ መካ ላይ ማድረስ ተከለከሉ። ይሁን እንጂ እጃቸው አጣጥፈው አልተቀመጡም። የአላህን ጥሪ ለማድረስ ረዳታ አገኝ በማለት በመካ መካ ወደ ሆነችው ጣይፍ ከአገልግሎቹ ዘንድ ጋር ተጓዙ። እሳቸው ምንም እንኳ ጣይፍ ላይ ተስፋ ቢያደርጉም ህዝብ ሊቀበላቸው አልቻለም። ለአስር ተከታታይ ቀናቶች ተዟዟሩ ጥሪ ያደረጉ። በመጨረሻም የጣይፍ ሰዎች በህፃናት በእብዶች፣ በውሾች ረሱል ሱብሃን ወለ ዘለብን እያስደበደቡ ከሀገር ያስወጧቸው ጀመር። ከአቅጣጫው የሚወረወሩ የድንጋይ ጋጋታ አሸር አሽረፈል ሕቅን እግር ክፉኛ ደማቸው ወጎናቸው ያለው አገልጋያቸው ዘይድ የሚወረወረውን የሚወረወሩ የድንጋይ ተጋጋታ ረሱልላህ ሰለላሁ ዐለይሂ ወሰለም እንዲያገኛቸው በአካሉ ሊከላከልላቸውም ከህጻናቱና ከአብዶቹ የተወረወሩ ድንጋዮች የረሱል ሰለላሁ ዐለይሂ ወሰለም ጭንቅላት ፈንክቶ ፊታቸው በደም ላ አላወሰው። ከሚሰምባቸው የድንጋይ ናዳ የበለጠ ልባቸው ያ ደግሞ ይሰነዝሩባቸው የነበረው የንቀትና የስድብ ቃላት ነበር። ያን ጊዜ ረሱል ሰለላሁ አለሂይ ወሰለም ደካማነታቸውን ለአላህ እንዲህ በማለት ተነዘዙ። ጌታዬ ሆይ፣ የሀይሌን መድከም፣ የመላይ ማነስ እና ሰው ሂዝና የደረሰብኝን ንቀት ለአንተ አቤት እላለሁ። አንተ አዛኝ የአዛኞቹ ሁላ አዛኝ አንተ፣ የደካሞቹ ጌታ አንተ። የኔ ጌታ ለማን ትሰዋኛለ? ለሩቅ አጥቂ አትስጠኝ፣ ወይንም በጠላት እጅ ላይ አትጣለኝ። በእኔ ላይ ተቆጥተህብኝ ካልሆነ የሚደርስብኝ ሁሉ ግድ የለኝም። ነገር ግን ማህርታ ብቻ ለእኔ የሰፋ ጸጋ ነው። ጨለማዎችን ባበራው እና የግርቤቱ ይሁን የመጪው ዓለም ያሳመረው በሆነ አንተ ፊት ብርሃን እጠበቃለሁ፣ ቁጣህ እንዳይደርስብኝም ወይም ጥላቻ እንዳይፈስብኝ። ከዚያ አላህ በተራራው ላይ የተወከለውን መልአክ ወደ ረሱል ላከ። መልአኩም ረሱል ሰለላሁ ዐለይሂ ወሰለም ወዳለበት በመምጣት መሐመድ ሆይ ሁሉም ተራሮች በእነሱ በጣይፍ ሰዎች ላይ እንዳላ እንዳላወተንባቸው ፍላጎት ከሆነ አደርገዋለሁ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ከአብራካቸው ሩዙን አላህን በብቸኝነት ያለማጋረት የሚያመልኩ ልጆች አላህ ከሚያወጣ ተስፋ አደርጋለሁ አሉት። ከዚያ ምቻቸውን ወደ ላይ ከፍ በማድረግ የአላህ ህዝቦችን የሚሰሩትን አያውቁምና ወደ ትክክለኛውና ወደ ትክክለኛው ጎዳና ምራቸው በማለት ዱዓ አደረጉ። አላህ ወደ መጡብን መካ ለመመለስ ጉዞ ጀምረዋል። ጉዟቸውም ላይ የሱብሄ ሰላት ደርሶባቸው በበረሃ ቆመው ሲሰግዱ የጅን ጭፍሮች ተመለከቷቸውና በርካታ ቁጥር ያላቸው ጅኖች በረሱል ሰለላሁ አለሂይ ወሰለም መልእክተኝነት አመኑላቸው። መካ ተመልሰው ብዙም ሳይቆዩ የሀጅ ጊዜ ደረሰ። እንዲቀደምት ቀደምት ጊዜያት ሁሉ አሁንም የአረብ ነገዶች ለሀጅ ስነ ስርዓት መካ መጥተው ሞሏት። ይህ ሁኔታ ለረሱል ሰለላሁ ዐለይሂ ወሰለም ጥሩ አጋጣሚ ስለመሰላቸው ሰው ወደተሰበሰበበት ሁሉ በመሄድ እናንተ ሰዎች ሆይ፣ ላኢላሃ ኢላላህ ብሎ ትዲናላችሁ። እኔን ከተቀበላችሁኝ አረቦችን በቁጥጥራችሁ ታውላላችሁ። ተቀረውም ዓለም ለእናንተ ያጎበድላል፣ በጀነት ንጉሶች ትሆናላችሁ እያሉ ጥሪ ማድረግ ጀመሩ። በዚህ ሁኔታ ላይ ሳሉ ረሱል ሰለላሁ አለሂይ ወሰለም የእስሪብ ሰዎችን ተመለከቱና ጠጋ በማለት እነማን ናቸው ብለው ጠየቋቸው። ሰዎችም የከዘራጆች ጎሳዎች ነን አሉ። ረሱልም የአይሁድ እምነት ተከታዮች ናችሁ አላቸው። ሰዎቹ አዎን አሉ። ተቀምጠን ትንሽ እናውራ አላቸው። ሰዎቹ እሺ አላቸው። ከዚያም ረሱል ሰለላሁ አለሂይ ወሰለም በጣፋጭ አንደበታቸው ቁርአንን እያነበቡላቸውና ዳዋ እያደረጉላቸው ሰዎች ልባቸውን በእስልምና እንዲንጠለጠል አደረጉ። ሰዎችን በመጨረሻ ዘመን የሚጠበቀው ነቢይ ይህ መሆኑን በመረዳት ማንም እንዳይቀድማቸውና ወደ ሀገራቸው ሊያስገቧቸው ወሰኑ። የረሱል ሰለላሁ አለሂይ ወሰለም ወሬ በእነዚህ ሰዎችና ና በሙሳ አቢ ብን ዑመይር አማካኝነት በጥቂት ቀናት የመዲና ነዋሪያን ጆሮ ሁሉ ተዳረሰ። ሁሉም ሰው የአነቢይ ማየት ጉጉስ ጀመረ። በወረሃ ዚልሂጃ የስሪብ ሰዎች ዲያገኝ ወደ መካ በመምጣት ረሱል ሰለላሁ አለሂይ ወሰለም ተገናኝተው ሁለተኛውን ቃል ኪዳን ገቡላቸው። በመጨረሻም ረሱል ሰለላሁ አለሂይ ወሰለም እሳቸውንና አቡበክርን በማስቀረት ሁሉንም ተከታዮች ወደ መዲና ያሸኟቸው። ይህ ሁኔታ ደማቸውን ያፈላቸው ቁረቾች ንብረቱን የቁስይ የብን ኪላብ የሆነውን ዳረል ነዲዋ የተባለ ሰፊ አዳራሽ ውስጥ ለመወያየት ተሰበሰቡ።